ሰላም ውድ የዩቲዩብ ተከታታዮቻችን፣ ዛሬ ስለ መንፈስ ጭንቀት የተወሰነ ለማውራት እንሞክራለን። የመንፈስ ጭንቀት ምን ማለት ነው? ጭንቀት ምንድን ነው? ምልክቶቹስ፣ ምክንያቶቹ ምንድን ናቸው? መፍትሄዎቹስ? እነዚህን አንድ ባንድ ለማብራት እንሞክራለን። መጀመሪያ ግን የመንፈስ ጭንቀት ምንድን ነው? የመንፈስ ጭንቀት የማያቋርጥ የያዘን ስሜትና ፍላጎት ማጣት የሚያስከትል የስሜት መቃወስ ነው። በተጨማሪም ይህ በሽታ በስሜታችን፣ በአስተሳሰባችን፣ በባህሪያችን ላይ ተጽዕኖ የሚያሳድር ከመሆኑም በላይ አካላችንንም ስለሚጎዳ የዕለት ተዕለት እንቅስቃሴዎቻችንን ማድረግ ሊቸግረን ይችላል በዚህም ምክንያት የድካም ስሜት አንዳንድ ጊዜ ደግሞ ህይወት ምንም ዋጋ እንደሌለው ሆኖ እንዲሰማን ያደርጋል። የመንፈስ ጭንቀት ዘላቂ የሆነ ሕክምና ያስፈልገዋል። ይሁን እንጂ ተስፋ መቁረጥ የለብንም። የመንፈስ ጭንቀት ያለባቸው ሰዎች መድኃኒት፣ የስነ ልቦና ሕክምና ወይም ሁለቱም ጥሩ መፍትሄዎች ናቸው። ምልክቶቹ ምንድን ናቸው? አንድ ሰው የመንፈስ ጭንቀት አለበት ብለን ስናስብ ምልክቶቹ የሚከተሉት ናቸው። የመጀመሪያው የሐዘን ስሜት፣ የባዶነት ወይም የተስፋ መቁረጥ ስሜት፣ በትናንሽ ጉዳዮች እንኳን ሳይቀር በቁጣ መገንፈል፣ መበሳጨት፣ እንደ ወሲብ የትርፍ ጊዜ ማሳለፊያዎች ወይንም ስፖርት በመሳሰሉ አብዛኛዎቹ ወይንም በሁሉም በተለመዱ እንቅስቃሴዎች ላይ ፍላጎት ወይም ደስታ ማጣት፣ እንቅልፍ ማጣትን ወይንም ከመጠን በላይ መተኛት፣ ድካም እና ጉልበት ማጣት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ አሊያም በተቃራኒው የምግብ እና የክብደት መጨመር፣ አዝጋሚ የሆነ አስተሳሰብ ንግግር ወይንም የሰውነት እንቅስቃሴ፣ የጥፋተኝነት ስሜት፣ ረጅም ሰዓት ማሰብ፣ በተደጋጋሚ ስለ ሞት የራስን ህይወት የማጥፋት ሀሳብና ሙከራ፣ ያልተረጋገጠ አካላዊ ችግር ለምሳሌ የጀርባ ህመም። እነዚህ የመንፈስ ጭንቀት ያለባቸው ሰዎች የሚያሳዩት ምልክቶች ናቸው። የመንፈስ ጭንቀት በልጆችና በአስራዎቹ እድሜዎች ውስጥ በሚገኙ ወጣቶች ላይ የሚታዩ ምልክቶች ከአዋቂዎች ጋር የሚመሳሰሉ ቢሆንም አንዳንድ ልዩነቶች ሊኖሩ ይችላሉ። በትንሽ ልጆች ላይ ከሚያስከትላቸው ምልክቶች መካከል መበሳጨት፣ መጨበጥ፣ ህመምና ስቃይ ትምህርት ቤት አለመግባት ይገኙበታል። በአስራዎቹ እድሜ ውስጥ የሚገኙ ወጣቶች ደግሞ የሀዘን ስሜት፣ የመበሳጨት ስሜት፣ አሉታዊና ዋጋ ቢስነት፣ ቁጣ፣ በትምህርት ቤት ጥሩ ውጤት ያለማምጣት ስሜት፣ የተሳሳተ ግንዛቤና የመዝናኛ እጾችን ወይንም የአልኮል መጠጦችን ከመጠን በላይ መጠጣት ከመጠን በላይ መብላት ወይንም መተኛት፣ ራስን መጉዳት፣ ካለወትሮ እንቅስቃሴ ፍላጎት ማጣት፣ እንዲሁም ከማህበራዊ ግንኙነቶች መራቅ ያጠቃቸው ይችላል። የመንፈስ ጭንቀት ምክንያቶች ምንድን ናቸው? ጭንቀት አብዛኛውን ጊዜ የሚጀምረው በአስራዎቹ እድሜ፣ በሃያዎቹ ወይንም በሰላሳዎቹ እድሜ ውስጥ ቢሆንም በማንኛውም ዕድሜ ላይ ግን ሊከሰት ይችላል። ጭንቀት ያለባቸው ሴቶች ቁጥር ከወንዶች ቁጥር ይበልጣል። ይህን ካልን የጭንቀት ምክንያቶች ምን ምን ሊሆኑ ይችላሉ? የጭንቀት ምክንያቶች ውስጥ የተወሰኑትን እንገራችሁ። አንደኛ ለራስ ጥሩ ግምት ማጣትና ከልክ በላይ ጥገኛ መሆን ሁለተኛ ራስን መተቸት ወይንም ለራስ አፍራሽ የሆነ አመለካከት ማቅረብ። ሶስተኛ አካላዊ ወይም ደግሞ ጾታዊ ጥቃት ሲደርስብን። አራተኛ የሚወዱትን ሰው በሞት ስናጣ። ሌላው አስቸጋሪ ግንኙነቶች፣ ለምሳሌ ትዳር ሊሆን ይችላል፣ የጓደኝነት ሊሆን ይችላል፣ ፍቅረኝነት ሊሆን ይችላል። ስለዚህ የፍቅር ሕይወታችን አስቸጋሪ ግንኙነት ካለው ይህን የመንፈስ ጭንቀት ሊያመጣ ይችላል። ሌላው የገንዘብ ችግር፣ ባይፖላር ዲስኦርደር፣ የአልኮል ሱሰኝነት እነዚህም የመንፈስን ጭንቀት ከሚያመጡት ምክንያቶች ውስጥ ተጠቃሾች ናቸው። ሌላውና በጣም በጉልህ ሊታይ የሚገባው የመንፈስን ጭንቀት ያመጣሉ ተብሎ ከሚታሰቡት ምክንያቶች ውስጥ አንደኛው እና ዋነኛው ሌዝቢያንነት፣ ግብረ ሰዶማዊነት፣ ትራንስጀንደር መሆን የመንፈስ ጭንቀትን በከፍተኛ ደረጃ የሚያመጡ ምክንያቶች ናቸው። ምክንያቱም ብዙ ጊዜ የማንነት ጥያቄ ወይንም ደግሞ ትክክለኛ ማን እንደሆኑ የማወቅ ጥያቄዎች ስለሚገቡ ራሳቸውን የትኛው ማንነት ውስጥ እንዳሉ ስለሚቃወሱ በትልቁ የመንፈስ ጭንቀት ውስጥ ይገባሉ። ሌላው የመንፈስ ጭንቀት ከሚያመጡት ምክንያቶች ውስጥ የአይምሮ ህመሞች፣ የአልኮል መጠጥ ወይም ደግሞ የመዝናኛጦችን አላግባብ መጠቀም የመንፈስ ጭንቀትን የሚያስከትሉ ወይም ደግሞ ምክንያቶች ናቸው። የሚያስከትለው ችግር ምንድን ነው? አንድ ሰው በዚህ ጭንቀት ውስጥ ካለ ምን አይነት ችግር ሊያስከትልበት ይችላል? የመንፈስ ጭንቀት በራሳችንም ሆነ በቤተሰብ ላይ ከፍተኛ ጉዳት ሊያስከትል የሚችል ከባድ የጤና እክል ነው። ስለሆነም ሕክምና ካልተደረገለት ብዙውን ጊዜ እየተባባሰ ይሄዳል። ይህ ደግሞ በሁሉም የሕይወታችሁ መስክ ላይ ተጽዕኖ የሚያሳድሩ ስሜታዊ ባህሪና የጤና ችግሮች ያስከትላል። ከዚህም ጋር ተያይዞ ከሚከሰቱ የጤና እክሎች መካከል የሚከተሉበት ይገኙበታል። ከመጠን ያለፈ ውፍረት ወይንም ከልክ ያለፈ ውፍረት፣ የልብ ህመምና ለስኳር በሽታ ልንጋለጥ እንችላለን። የአልኮል መጠጥ ወይም አደገኛ ዕፆችን አላግባብ ልንጠቅም ወይም ደግሞ እዛ ውስጥ ልንዘፈቅ እንችላለን። ከማህበራዊ ህይወት ልንርቅ እንችላለን። ሌላው የሚያመጣው ችግር ከቤተሰብ ጋር ግጭት ውስጥ እንገባለን። የግንኙነት ችግር እንዲኖርብን ይሆናል። ራስን መጉዳት፣ ህይወትን የማጥፋት ስሜት ውስጥ እንገባለን። ከህክምና ጋር በተያያዘ የመንፈስ ጭንቀት ያለበት ሰው ያለ ዕድሜ ሊሞት ይችላል። መከላከያ መንገዶች ምንድን ናቸው? ብዙ ጊዜ ጭንቀትን ሙሉ በሙሉ መከላከል የምንችልበት ምንም መንገድ የለም። ይሁን እንጂ እነዚህን ዘዴዎች ጠቃሚ ሊሆኑ ይችላሉ። ውጥረትን ለመቆጣጠር የመቋቋም ችሎታችን ለማሳደግ እና ለራስ ያለንን ግምት ለማሳደግ አንዳንድ እርምጃዎችን መውሰድ፣ በተለይ ችግር በሚያጋጥመን ጊዜ ከቤተሰብና ከጓደኞቻችን ጋር መሆን። እንዳይባባስ ለመከላከል የችግሩ ምልክት ቀደም ብሎ ሕክምና ለማግኘት ጥረት ማድረግ። የዛሬውን በዚህ ጨረስን። በቀጣይ ርስ እስክንገናኝ ሰብስክራይብ አድርጋችሁ ጠብቁ። እናመሰግናለን።